ኢራን ሃይፐርሶኒኩን ሚሳኤል ተኮሰችው። እስራኤል የኢራንን ኑከሌር ጣቢያ በተም ዝግዛጊ ሚሳኤል አደባየችው። አሜሪካ አቶሚክ ቦምቡን ለእስራኤል ለመስጠት እያመነታች ነው። ትራምፕ ወደ ጦርነቱ ለሚግባት ዳርዳርታ ላይ ናቸው። ነጩ ቤተ መንግስት ተቀምጠው እየፎከሩም እየሸለሉም ነው። የኢራንን ኒውክሌር ለማውደም አቶሚክ ቦምብ ሊጠቀሙ እንደሚችሉም እየተፈራ ነው። ውድ ያንዳፍታ ሚዲያ ቤተሰቦች ያለማይን ጀሮ ቀልብና ትኩረት መካከለኛው ምስራቅ ላይ እንደተተከለ ነው። እስራኤል የጫረችው ጦርነት ስድስተኛ ቀኑን ይዞ ቀጥሏል። ትራምፕ እንደዛቱት እስራኤል የኢራንን ኒውክሌር ጣቢያ ደብድበዋለች። ከኢራን የኒውክሌር ጣቢያው ድብደባ በፊት ግን ኢራን እጅግ አስፈሪውን ፋታ አንድ ሃይፐርሶኒክ ሚሳኤል ወደ እስራኤል ተኩሳ ቴላቪቭን ስታንቀጠቅጣ አድራለች። ከዚህ በተጨማሪም በምዕራባዊ ኢራን የእስራኤል የስለላ ድሮን ተመቶ ወድቋል። የእስራኤል ኢራን ጦርነትን የተመለከቱ መረጃዎችን አሰባጥረናል ትሰሙታላችሁ። የብዙሃኑ ቀልብ በመካከለኛው ምስራቅ ትኩሳት በተሰረቀበት በዚህ ወቅት በትግራይ አደገኛ ፖለቲካዊ እንቅስቃሴዎች እየተደረጉ ነው። ከአራት ዓመት በፊት የሰሜኑ ጦርነት ሲቀሰቀስ የዓለም ትኩረት ሁሉ በአሜሪካ ምርጫ ላይ እንደነበር ይታወሳል። አሁንም ዓለም ትኩረቱን በኢራን እስራኤል ጦርነት ባደረገበት በዚህ ሰዓት ህወሓት አዳዲስ እንቅስቃሴዎችን እያደረገ መሆኑ ታውቋል። ዛሬ ሌሊት በአክሱም ከተማ የህወሓት ጀኔራሎች ወታደራዊ ትርኢት እያሳዩ ነው። ትሰሙታላችሁ። ቶርቸርን ህጋዊ ያደርጋል በሚል ስጋት የፈጠረ አዋጅ በፓርላማው ጸድቋል። አዋጁ ቅሬታንና ተቃውሞን ቀስቅሷል። እዚህ ጋር የተያዘ መረጃ በመረጃ እንቀልባችን ሸክፈናል። የጠቅላይ ሚኒስትር አብይ አህመድን ግብዣን የገፉ ፖለቲከኞች ትኩረት ስበዋል። ጠቅላዩ በአሁኑ ሰዓት በአራት ኪሎ ቤተ መንግስት ከፖለቲካ ፓርቲ አመራሮች ጋር እየተወያዩ እንደሚገኙ በስፍራው የሚገኙ ምንጮች ለአንድ አፍታ ተናግረዋል።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 ሁለት ቤት ለገዛ አንድ ቤት በነፃ ይህ እድል እንዳያልፎ 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን ዕድል ያመቻቸው ዲኤምሲ ሪል ስቴት ቀድመው ለሚመጡ እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅድመ ክፍያ ብቻ ማለትም ከ488 ሺህ ብር ጀምሮ መክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪ ሜተር አማራጭ ማግኘት ይችላሉ። ይፍጠኑ ይፍጠኑ! ውስን ቤቶች ብቻ ቀርተውናል። ዲኤምሲ ሪል ስቴት የዓለም አይን ጀሮ ቀልብና ትኩረት መካከለኛው ምስራቅ ላይ እንደተተከለ ነው። እስራኤል የጫረችው ጦርነት ስድስተኛ ቀኑን ይዞ ቀጥሏል። ትራምፕ እንደሳቱት እስራኤል የኢራን ኒውክሌር ጣቢያ ደብድበዋለች። ከኢራን የኒውክሌር ጣቢያው ድብደባ በፊት ግን ኢራን እጅግ አስፈሪውን ፋት ሃይፐርሶኒክ ሚሳይል ወደ እስራኤል ተኩሳ ቴልአቪቭን ስታንቀጠቅጣ አድራለች። ከዚህ በተጨማሪም በምዕራባዊ ኢራን የእስራኤል የስለላ ድሮን ተመቶ ወድቋል። ስድስተኛ ቀኑን ባስቆጠረው የኢራን እስራኤል ጦርነት ሚሳኤሎችና ድሮኖች መተኮሳቸውን አላቋረጡም። ኢራንም እስራኤልም ከባባድ ጥቃቶችን እየፈጸሙ ነው። እስራኤል የኢራንን የኒውክሌር ማበልጸጊያ ድብደባው ኢራናውያንን ያስደነገጠ ሆኗል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን ውስጥ ሁለት የኒውክሌር የዩራኒየም ማብላያ ተቋማት መጎዳታቸውን መረጃ አለኝ ብሏል። ኤጀንሲው በቲራን የምርምር ማዕከል የላቁ የዩራኒየም ማብላያዎች ተሰርተው የተሞከሩበት አንድ ህንፃ ተመትቷል ብሏል። አክለውም የኢራን የዩራኒየም ማብለያ ቴክኖሎጂ ኩባንያ የተለያዩ የዩራኒየም ማብለያ አካላት የሰራባቸው ሁለት ህንፃዎች ወድመዋል ብሏል ኤጀንሲው ሁለቱም ጣቢያዎች ቀደም ሲል በኢራን የኒውክሌር ስምምነት መሰረት ክትትል ይደረግባቸው እንደነበር ገልጸዋል። የበለጸገ ዩራኒም ለኃይል ወይንም ለኒውክሌር መሳሪያ ማምረቻነት ሊውል ይችላል። የኒውክሌር ማበልፀጊያው መመታት የኢራን ኒውክሌር መታጠቅ ተስፋ ያኮሰመነ እንደሆነ እየተገለጸ ነው። ይሁንና ግን ዋናውን የኢራን ኒውክሌር ማበልፀጊያ የመምታት አቅም እንደሌላት እየተነገረ ሲሆን፣ ዋናውን ማበልፀጊያ ለመምታት በአሜሪካ እጅ የሚገኙ ቦምቦችን መጠቀም እንደሚኖርባት ታውቋል። ከዚህ በተጨማሪም ዋናውን የፎርዶን የኒውክሌር ተቋም ለማውደም አስቸጋሪ ሊሆን እንደሚችል አንድ የቀድሞ የኒውክሌር ተቆጣጣሪ ለፎክስ ኒውስ ተናግረዋል። ኒውክሌር ፊዚክስ ሊቅና የቀድሞ የተባበሩት መንግስታት የኒውክሌር ተቆጣጣሪ ዴቪድ አልብራይት የኢራን የምድር ውስጥ የኒውክሌር ጣቢያ ፎርዶ ከመሬት በታች 80 ሜትር ጥልቀት ላይ የሚገኝ መሆኑን ገልጸው ለማጥፋት በጣም ከባድ ነው ብለዋል። ከቢቢሲ ራዲዮ አምስት ጋር በነበራቸው ቃለ ምልልስ ላይ በኢራቅ ውስጥ ያገኟቸውን ተሞክሮዎች የዓለም አቀፉ የአቶሚክ ኤነርጂ ድርጅት ምርምር ኤጀንሲ ሚስጥራዊ ፕሮግራሞችን ለመመርመር መንገዶችን እንዲያዳብር እንደረዳቸው ያስረዳሉ። አክለውም አሁን የእስራኤል ድብደባ ያንን ቦታ ለረጅም ጊዜ ከስራ ውጭ ማድረግ ይችላል ብዬ አምናለሁ፣ ዩናይትድ ስቴትስ ደግሞ ሙሉ በሙሉ ልታወድመው ትችላለች ይላሉ። በዋሽንግተን ቦስተን የሚገኘው የሳይንስና የዓለም አቀፍ ደህንነት ተቋም መስራች የሆኑት አልብራይት ፎርዶ ከሚያስፈራቸው የኒውክለር ተቋማት መካከል አንዱ ነው ብለዋል። ብቸኛው ግን አይደለም ካሉ በኋላ ስለዚህ የበለጠ ትኩረት ሊሰጠው አይገባም ሲሉ ይናገራሉ። ፎርዶ የተሰራው ከመጀመሪያዎቹ የኢራን የኒውክለር ጦር መሳሪያ ፕሮግራሞች አካል ሆኖ ነው። እስራኤል በትናንትና ሁለት አንደኛውን የኢራን የኒውክለር ማበልጸጊያ ከመምታቱ አስቀድሞ ኢራን ወደ ቴል አቪቭ ሃይፐርሶኒክ ሚሳይል ተኩሳለች። ስድስተኛ ቀኑን የያዘው የሀገራቱ ግጭትም ኢራን ፋታህ አንድ ሃይፐርሶኒክ ሚሳይል ለመጀመሪያ ጊዜ ጥቅም ላይ ማዋሏን የኢራን የሀገር ውስጥ መገናኛ ብዙኃን ዘግበዋል። እስራኤል በበኩሏ ኢራን አስወነጨፍኩት ስላለችው ተምዘግዛጊ ሚሳይል እስካሁን ያለችው ነገር የለም። ኢራን እንደ አውሮፓውያን አቆጣጠር ጥቅምት 1 2024 በእስራኤል በፈጸመችው ጥቃት በርካታ ፋታህ አንድ ሚሳይሎችን ወደ ቴላቪቭ ማስወንጨፏ ይታወሳል። ኢራን ፋታህ አንድ ሚሳይልን ለመጀመሪያ ጊዜ በ2023 ያስተዋወቀች ሲሆን በኢራን የበላይ መሪ አሊ ካማኒ ስያሜውን አግኝቷል። ይህ አደገኛ ተምዘግዛጊ ሃይፐርሶኒክ ሚሳይል በሰዓት 6100 ኪሎ ሜትር እንደሚምዘገዘግ ይነገርለታል። ከ3000 በላይ ሚሳይሎች እንዳሏት የሚነገርላት ቴራን የባለስቲክ የሃይፐርሶኒክ እናም ክሩዝ ሚሳይሎች ባለቤት ናት። የብዙሃኑን ቀልብ በመካከለኛው ምስራቅ ትኩሳት በተሰረቀበት በዚህ ወቅት በትግራይ አደገኛ ፖለቲካዊ እንቅስቃሴዎች እየተደረጉ ነው። ከአራት ዓመት በፊት የሰሜኑ ጦርነት ሲቀሰቀስ የዓለም ትኩረት ሁሉ በአሜሪካ ምርጫ ላይ እንደነበር ይታወሳል። አሁንም ዓለም ትኩረቱን በኢራን እስራኤል ጦርነት ባደረገበት በዚህ ሰዓት ህወት አዳዲስ እንቅስቃሴዎችን እያደረገ መሆኑ ታውቋል። ዛሬ ሁለት በአክሱም ከተማ የህዋት ጀኔራሎች ወታደራዊ ትርኢት እያሳዩ ነው። ከዚህ በተጨማሪም ተፈናቃዮች በመቀሌ ሰልፍ ላይ ናቸው። ተፈናቃዮቹ በመቀሌ ከተማ ሰልፍ ወጣው በሸራ ተጠልሎ መኖር በቃን በማለት ድምጻቸውን በድጋሚ አሰምተዋል። ተፈናቃዮቹ በዛሬው ሰልፋቸው የፖለቲካ መደራደሪያ ሰለባ መሆን በቃን ሲሉ ተደምጠዋል። ተፈናቃዮች በቃ በተሰኘው ተከታታይ ሰላማዊ ሰልፋቸው ወደ አካባቢያቸው እንዲመለሱ ከመጠየቅ እስከ ፖለቲካዊ አንድምታ ያላቸው ጉዳዮችን አንስተዋል። በዛሬው ሰልፍ ላይ የትግራይ ሕዝብ ጥፋት ይቆም፣ አስክሬን እየቆጠርን አንቀጥልም፣ ሕዝባችንን ከወራሪዎች ነጻ ይውጣ፣ ትግራይን ግዛታዊ አንድነት ይከበር፣ የተፈናቃዮች ድምፅ ይሰማ፣ በኬንዳ ተጠልለን አምስተኛ ክረምት አናሳልፍም፣ ወደ ቀያችን ለመመለስ የመደራደሪያ ሰለባ አልሆንም የሚሉ ሌሎች መፈክሮችን አሰምተዋል። የሰልፉ ዋና ዓላማ በመጠለያ ካምፖች ውስጥ ውስጥና በውጭ የሚገኙ ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ ጫና ለመፍጠር ነው ተብሏል። በሰልፉ ላይ የመቀሌ ከተማ ነዋሪዎች መሳተፋቸው የተሰማ ሲሆን ሰልፉ ከዛሬ ሰኔ 11 ጀምሮ እስከ ሰኔ 13 2017 ዓ ም ለሶስት ተከታታይ ቀናት ይዘልቃል ተብሏል። የሰልፉ አስተባባሪዎች ዓለም አቀፉ ማህበረሰብ በፌዴራል መንግስቱ ላይ ጫና እንዲፈጥር ባዘጋጁት ሰልፍ ላይ ህዋትን አልወቀሱም። ተፈናቃዮች እንዳይመለሱ እንቅፋት የሆነው ህዋት መሆኑን የራሱ አመራሮች ጭምር የገለጹ ሲሆን የደብረ ጽዮን ቡድን ህወሓት ሳትድን ተፈናቃዮችን አንመልስም የሚል አቋም መያዙ ተሰምቷል። ይሁን እንጂ በሰልፉ ላይ ህወሓት ተፈናቃዮችን መያዣ ከማድረግ እንዲቆጠብ አልተጠየቀም። ህወሓት ራሱ የሰልፉ አሳላጭ መሆኑን በይፋዊ ፌስቡክ ገጹ ባሰራጫቸው መረጃዎች አስታውቋል። በሌላ በኩል የህወሓት ጀኔራሎች በዛሬው ዕለት ባንድ መድረክ ላይ በአክሱም ተሰባስበው ውለዋል። ጀነራሎቹ የስማዕታት 37ኛ ዓመት በዓል መድረክ ላይ ወታደራዊ ትርኢት ሲያሳዩ ሲታደሙ ውለዋል። ጊዜው አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ የዋጥሮ አዛዦች በተገኙበት መድረክ ላይ ታድመዋል። ቶርቸርን ሕጋዊ ያደርጋል በሚል ስጋት የፈጠረ አዋጅ በፓርላማው ጸድቋል። አዋጁ ቅሬታንና ተቃውሞን ቀስቅሷል። መንግስት ሽብርተኝነትን በገንዘብ መርዳትን ለመከላከል ባወጣው ሕግ መርማሪዎቹ በተጠርጣሪ ላይ ከሞት መለስ ለሚፈጽሙት ማንኛውም የመብት ጥሰት ከለላ ሰጥቷል። የመንግስት መርማሪዎች በተጠርጣሪዎች ላይ የሚፈጽሟቸውን ዘርፈ ብዙ የሰብአዊ መብት ጥሰቶች ሕጋዊ አግባብነት ማላበስ እጅግ አስደንጋጭ መሆኑን ብዙዎች እየገለጹ ነው በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅት ከግድያ ውጪ የትኛውንም ዓይነት ወንጀል ቢፈጽም ተጠያቂነት የማያስከትለውን አዋጅ በፓርላማ ጸድቋል። እንደ ዶክተር ደሳሌ ጫኔ ያሉ የምክር ቤት አባል አዋጁ የሰብአዊ መብት ሰቶችን የሚያስከትል መሆኑን በመጥቀስ ቢከራከሩም በገዢው ብልጽግና ተወካዮች አብላጫ ድምፅ ተሸንፈዋል። አዋጁ በቁጥጥር ስር በዋለ ተጠርጣሪ ላይ የሚደረግ ምርመራን እንዲያስፈጽም የተመደበ አካል ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም። ምክር ቤት አባሉ ዶክተር አለሙ ጎንፋ ድንጋጌው ከባድ መስሎ እንደታያቸው በመግለጽ እንደ ደሳለኝ ጫኔ ተቃውሞ አሰምተዋል። አንድ ሰው በግዳጅ ላይ እያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል። አንደኛው ወንጀል ፈጽሟል ይላል። ወንጀል ፈጽሞ አለመጠየቅ ትክክል አይመስለኝም በማለት ተቃውመዋል። ድርጊቶቹ ተዘርዝረው ሕጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ማለት እንጂ አንድ ሰው በግዳጅ ላይ እያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለው ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉ አክለዋል። ሌላው ሙሉቀን አሰፋ የተባሉ የምክር ቤት አባል በበኩላቸው እኔ በግሌ እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶችን፣ ጋዜጠኞችን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችንና የታዋቂ ሰዎችን መብት የሚገድብ ነው ብለዋል። እንዲያውም የመናገር መብትን ይከለ ይከለክላል የሚል እምነት ነው እኔ ያለኝ ያሉት የምክር ቤት አባሉ በሰብአዊ መብት ላይ ገደብ የሚጥል መሆኑን ተናግረዋል። አዋጁ መርማሪዎች በተጠርጣሪዎች ላይ ከሞት መለስ በሚፈጽሙት ማናቸውንም አይነት ወንጀል አይጠየቁም ከማለቱ በተጨማሪም ወደ ኋላ አስር ዓመት ተመልሶ የሚተገበር ነው የአዋጁ ህግ ወደ ኋላ ተመልሶ ተፈጻሚ አይሆንም የሚለው የህገ መንግስት ድንጋጌና ኢትዮጵያ የተቀበለቻቸው ዓለም አቀፉ የሰብአዊ መብት ድንጋጌዎችን የሚጥስ ነው። በአዋጁ ላይ ተቃውሞ ያነሱት የምክር ቤት አባሉ አዋጁ አስር ዓመት ወደ ኋላ ተመልሶም ይተገበራል መባሉ የተወሰኑ ግለሰቦችን ወይንም ቡድኖችን ለማጥቃት እየታሰበ መሆኑን ተናግረዋል። ተቃውሞ ካሰሙት መካከል አንዱ የሆኑት ዶክተር ደሳሌኝ በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን በመጠቀም ንጹሐንን በማስገደድ አላማቸውን ለማስፈጸም የሚሳተፉ ተዋናዮችን ተጠያቂ ለማድረግ ሳይሆን አዋጁ እየዋለ ያለው በዋናነት የመንግስት ተቃዋሚዎችን፣ መንግስት ውስጥ ሆነው መንግስትን የሚተቹትንና ጋዜጠኞችን ነው ብለዋል። አዋጁ በሽፋን ስም ምርመራ የሚያካሂድ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠይቅም ይላል ያሉት ዶክተር ደሳሌ ጫኔ፣ ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነም ከወንጀለኛው ጋር መቀበሉን ብናውቅ አይጠይቅም ማለት ነው ወይ ሲሉ ይጠይቁና፣ ማሰቃየት ቢፈጽም የመብት ጥሰት ቢፈጸም አይጠይቅም ማለት ነውን? ይሉና በድጋሚ ጠይቀው መሆን ያለበት ግን ኢትዮጵያ በፈረምቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸሙ ነው ሲሉ ተናግረዋል። አቶ ሳዲቅ አደ የተባሉ የምክር ቤት አባል በበኩላቸው አዋጁ ጠንከር ያለመሆኑን ተናግረው ጠንከር ያለበት ምክንያትም ግልጽ ነው ሲሉ ተናግረዋል። ያለንበት ቀጠና አስቸጋሪ ነው፣ ሽብርተኝነት የሚበዛበት በመሆኑ ያዋጁ ከበድ ማለት ተገቢ ነው ሲሉ ተናግረዋል። ከመብት አንጻር ሊታዩ የሚችሉ ነገሮች አሉ ያሉት አቶ ሳዲቅ ከሕገ መንግሥታችንም ስንነሳ ፍጹም የሚባል መብት የለም ብለዋል። ከመብቶች ሁሉ የላቀ ዋና መብት የሚባለው በሕይወት የመኖር መብት ነው። ይህ መብትም ፍጹም አይደለም ሲሉ የተናገሩት የምክር ቤት አባሉ ስለዚህ መብት የሚባለው ነገር ለሕዝብ፣ ለማህበረሰብ እና ለሀገር ደህንነት ሲባል በየትኛውም ሀገር መብቶችን ፍጹማዊ አድርጎ የሚያስቀምጥ የለም ሲሉ ተናግረዋል። በአንጻሩ የገዢው ፓርቲ ብልጽግና የምክር ቤት ተወካዮች አዋጁ የጣሰው ህገ መንግስትም ይሁን ዓለም አቀፍ ድንጋጌ የለም በማለት በደፈናው ተከራክረዋል። አዋጁ እንደወረደ በአብላጫ ድምፅ መጽደቁን ተከትሎ ከህግ ባለሙያዎች እስከ ሰብአዊ መብት ተሟጋቾች ከምሁራን እስከ ታዋቂ ግለሰቦች ትችት ቀርቦበታል። በኢትዮጵያ በምርመራ ወቅት የሚፈጸሙ የመብት ጥሰቶች አሳሳቢነት ባየለበት ወቅት ድርጅቱ የህግ ሽፋን ማግኘቱ የመጪውን ጊዜ አስከፊነት የሚያመላክት መሆኑ እየተገለጸ ነው።